በአፍሪካ ዋንጫው ምክንያት በርካታ ተጫዋቾችን ከሚያጡት የእንግሊዝ ፕሪምየር ሊግ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። በቁጥር በርካታ አይደሉም፣ ሶስት በአፍሪካ ዋንጫው ላይ የሚሳተፉ አፍሪካውያን ኢንተርናሽናሎችን የያዘ ነው ማንቸስተር ዩናይትድ። ነገር ግን በአስፈላጊነታቸው በጣም አስፈላጊ ተጫዋቾች ናቸው። በተለይ ሁለቱ በቡድኑ ውስጥ እነሱን የሚመሳሰል ተጫዋች ስለሌልና በሚወጡት ታክቲካ ኃላፊነት ምክንያት በቀላሉ መተካት የሚያስቸግር ሳይሆን አይቀርም። የማንቸስተር ዩናይትድ የዚህ የውድድር ዘመን ከፍተኛ ጎል አስቆጣሪ አዳዲስ ከመጡ ተጫዋቾች መካከል በቶሎ የተላመደውና በብሬንፎርድ ያሳየ የነበረውን ብቃት በኦልትራፎርድም ለመድገም ያልቸገረው ብሪያን ምቤሞ አንደኛው ነው። በፕሪምየር ሊግ ስድስት በሊግ ካፕ ደግሞ ሌላ አንድ ጎል አስቆጥሮ ሰባት ጎሎች አስቆጥሯል። ባለፈው የውድድር ዘመን ከሀያ በላይ ጎሎች ማስቆጠር የሚችል ተጫዋች መሆኑን በብሬንፎርድ ያሳየ ተጫዋች ነው። ስለዚ የማንቸስተር ዩናይትድ ዋናው ጎል ጌተር እሱ ነው ማለት ነው። እንደምታውቁት ዩናይትድ በዚህ የውድድር ዘመን ብዙ ጎል የሚያስቆጠር ዘጠኝ ቁጥር የለውም። ቤንያሚን ሸሽኮ ለመልመድ ጊዜ ፈጭቶበታል። ሁለት ጎል ብቻ ነው ያስቆጠረው። ከዚህ ባሻገር ባለፉት ጥቂት ሳምንታት ደግሞ በጉዳት ምክንያት እየተጫወተም አይደለም። ስለዚህ የማንቸስተር ዩናይትድ አጫወት በራሱ ዘጠኝ ቁጥር ኖሮት ከዚያ ዘጠኝ ቁጥር ጎል አስቆጣሪ ጎል የሚያገኝ ቡድን አይደለም። ብሩኖ ፈርናንዴስ እንደ ቀደመው አሁንም ከፍተኛ የጎል ተሳትፎ አለው። ነገር ግን ከጎል ርቆ ነው የሚጫወተው። ማቴዎስ ኩኛ ሌላ አዲስ ፈራሚያቸው በ12 የፕሪምየር ሊግ ጨዋታዎች አንድ ጎል ብቻ ነው ያስቆጠረው። አንድ ሌላ የመጨረሻ ኳስ አቀብሏል። ስለዚህ ከሌሎች ተጫዋቾች በርካታ ጎል እያገኘ ያለ ቡድን አይደለም። በእርግጥ በቅርብ ሳምንታት ሜሰን ማውንት ጎሎች እያስቆጠረ መሆኑ እንደተጠበቀ ሆኖ ብሩኖ እንደተለመደው የጎል አስተዋጽኦ አለ። ነገር ግን እንደ ድሮ ለተጋጣሚ ቡድን ጎል ተጠግቶ የሚጫወት አይደለም። ደግሞ በአንዳንድ ትልልቅ ጨዋታዎች አሰልጣኝ ሩበን አሞሪም ሲያደርግ የምናየው ያለ ዘጠኝ ቁጥር መጫ ጫወት ነው። በታክቲካዊ ውሳኔዎችም ጭምር ለምሳሌ ከቶተንሃም ጋር ወይም ከሊቨርፑል ጋር በነበሩት ጨዋታዎች ላይ እንደዚህ አይነት ተመሳሳይ አካሄድ በተለይ ከሜዳ ውጭ በሚደረጉ ትልልቅ ጨዋታዎች ላይ ሲያደርግ እናይ ነበር። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በዚህ የውድድር ዘመን ከየትኛውም የማንቸስተር ዩናይትድ ተጫዋች በላይ ብዙ ኳስ የሚነካው ብሪያን ምቤሞ ነው። ስለዚህ ይህንን ተጫዋች ለአንድ ወር ገደማ በትንሹ ለአራት የፕሪምየር ሊግ ጨዋታዎች ማጣት ጉዳቱ ቀላል አይመስለኝም። በተለይ ደግሞ ልክ እንደመጣ ካሳደረው በጎ ተጽዕኖ አንጻር ማለት ነው ከዚሁ ቡድን ውስጥ አማድ ጋር የፈጠረው ጥምረት በተለይ ባለፈው ኦክቶበር በነበሯቸው ድሎች ላይ ሰንደርላንድን፣ ሊቨርፑልን ሲያሸንፉ፣ ሶስት ተከታታይ ጨዋታ ባሸነፉ ጊዜ በተለይ በዛ ሰሞን ግን፣ በጠቅላላውም በሁለቱ ተጫዋቾች መካከል ያለው ኬሚስትሪ በጣም አስደናቂ ነው። ራሱ አማድ ሲናገር እንደምንሰማው፣ ያው በግራፊክስ ላይ እንደምናየው አማድ የቀኝ ዊንግ ባክ ነው። ብዙ ጊዜ በአንዳንድ አጋጣሚዎች መጠነኛ የሚና ሽግሽግ ሲፈጠር ካልሆነ በስተቀር ሌላ ጊዜ ደግሞ የግራዊንግባክ ሆኖ ብሪያንን ቤሞ የተጫወተባቸው ዘጠኝ ቁጥር ሆኖ የጀመረባቸው ጨዋታዎች ነበሩ ግን ሚለው በተመሳሳይ መስመር በምንጫወትበት ጊዜ ሀይለኛ ፍሉዊዲቲ ስላለ ብሪያንን ቤሞም ትጉ ሰራተኛ ስለሆነ ብዙ የመከላከል ኃላፊነትም ስለሚወጣ በጨዋታ ውስጥ ቦታ ስዊች እናደርጋለን እንደዚህ አይነት ታክቲካዊ ኃላፊነት ነው ለሁለታችን የተሰጠን የሚል አስተያየት ሰጥቶ ነበር። ስለዚህ በእነዚህ ሁለት ተጫዋቾች መካከል ያለው ኬሚስትሪም በጣም አስደናቂ ነው እና አማድም አብሮ ለካሜሮን ብሔራዊ ቡድን ለመጫወት ወደ አፍሪካ ዋንጫው መሄዱ አይቀርም። ቀላል እጦት አይመስለኝም። የቡድኑን ሞመንተም ሊጎዳ የሚችል የቡድኑን ዳይናሚክስ ሊያሰናክል የሚችል ነው። ደግሞ አንድ በጣም አስፈላጊ የሆነው ነገር ሁለቱም የግራ እግር ተጫዋቾች መሆናቸው ነው። አሁን በዛ በኩል መጫወት የሚችሉ አንዳንድ ተጫዋቾች አሉ። ምናልባት ማቴዎስ ኩኛን ወደዚያ ማሸጋሸግ ይቻል ይሆናል፣ ወይም ሜሰን ማውንትን እዛ ቦታ ላይ ወይም ጆሹዋ ዚርክ ዜን እዛ ቦታ ላይ፣ ኮቢ ሜኑን እዛ ቦታ ላይ ማጫወት ይቻል ይሆናል። ግን ሁሉም የቀኝ እግር ተጫዋቾች ናቸው እንደምታውቁት። ለአሰልጣኝ ሩበና ሞሪም በዚያ በኩል የሚጫወት ተጫዋች እየሰበረ የሚገባ የግራ እግር ተጫዋች መሆኑ ግን በጣም አስፈላጊ ይመስላል። ይህ ልማዱ ደግሞ በስፖርቲንግ ሊዝበንም ነበረ። እንዲህ አይነት ተጫዋቾች ነው የሚወደው እዛም በነበረበት ጊዜ ጂኦቫኒ ኬንዳ የሚባል በሚቀጥለው ዓመት ወደ ቼልሲ የሚመጣ ተጫዋች፣ ፍራንሲስኮ ትሪንካው፣ እነዚህም በተመሳሳይ መስመር የሚጫወቱ በቀኝ መስመር የሚጫወቱ አንደኛው ዊንግ ባክ አንደኛው የውስጥ አስር ቁጥር የሚባለው ማለት ነው። ሁለቱም ተጫዋቾች ግን የግራግር ተጫዋቾች ናቸው። ይሄ ደውም ያልተለመደ ነው ምክንያቱም ብዙ ጊዜ ኦቨርላፕ የሚያደርገው ላይታች እያለ የሚጫወተው ተጫዋች ሜዳ እንዲለጥጥ ስለሚፈለግ የቀኝ እግር ተጫዋች እንዲሆን ነው። ብዙ ጊዜ የሚፈለገው ወይም ሲደረግ የምናየው ለምሳሌ ኮንቴን እንደዛ ሲያደርግ ታያላችሁ። ልክ ሞሰስን በቼልሲ ሲጠቀም እንደነበረው ማለት ነው። የቀኝ ዊንግ ባክ ነበር፣ ግን የቀኝ እግር ተጫዋች ነው። አሰልጣኝ ሩበና ሞሪም ግን ሌላ አይነት አካሄድ ያለው የበለጠ ሴንትራል ቦታዎችን ኦቨርሎድ ማድረግ የሚፈልግ አሰልጣኝ በመሆኑ የተነሳ ሁለቱም የግራ እግር ተጫዋቾች እንዲሆኑ ይፈልጋል። አሁን እነዚህ ተጫዋቾች ከሄዱ በኋላ ያሉት አማራጮች ቢያንስ በዋናው ቡድን ውስጥ ያሉት አማራጮች ሁሉም የቀኝ እግር ተጫዋቾች ናቸው። ስለዚህ በመጠኑ የቡድኑን ዳይናሚክስም ሊቀይረው ይችላል። በጣም ትልቅ ጦት ነው። በፕሪሚየር ሊግ እንደ ሰንደርላንድና እንደ ወልቭስ ብዙ ተጫዋቾችን በአፍሪካ ዋንጫው የሚያስመርጥ የለም። እንዲያውም ሰንደርላንድ እስከ ሰባት ተጫዋቾች ድረስ ወደ አፍሪካ ዋንጫው ሊልክ ይችላል። በውድድር ዘመኑ ሁለት ነጥብ ብቻ ያለውና በቅርብ ዓመታት የፕሪሚየር ሊግ ታሪክ መጥፎ ቡድን ለመሆን እየተጓዘ ያለው ወልቭስም ብዙ አፍሪካያን ተጫዋቾችን ያጣል። ወደ አፍሪካ ዋንጫው ይመጣሉ። የመውረዱ ጉዳይ ሳይታለም የተፈታ ይመስላል። አሁን በ15 ጨዋታ ሁለት ነጥብ ብቻ ያለው ቡድን በቁጥር እንደዚህ ላይሆን ይችላል። የማንቸስተር ዩናይትድ ግን በአስፈላጊነት በጣም አስፈላጊ ተጫዋቾች ናቸው። ኑሳር ማዝራዊ ሰሞኑን እየተደረጉ ባለው ተከታታይ ጨዋታዎች አሰልጣኝ ሩበን አሙሪም የቀኝ መስመር ዊንግ ባክ ወይም ቀኝ መስመር የመሀል ተከላካይ ራይት ሴንተር ባክ በሚባለው ኃላፊነት የሚጫወት ከጉዳት ነጻ ከሆነ በታክቲካዊ ብስለቱ በአሰልጣኙ በጣም የሚወደድ የሚመስለኝ ተጫዋች ነው። ለእነዚህ ሶስት ተጫዋቾች 125 ሚሊዮን ፓውንድ ነው የከፈለው ማንቸስተር ዩናይትድ። ስለዚህ 125 ሚሊዮን ፓውንድ ኢንቨስትመንት የፈጸመባቸውን ተጫዋቾች ሲደመር ደሞዛቸው፣ ሲደመር ቦነሳቸው፣ ኢንሴንቲቫቸው እንደዚህ ቀላል አይደለም። ለዚህ ነው ሁልጊዜም በአፍሪካ ዋንጫ የሚደረግበት ወቅት ላይ ብዙ ክርክር ያለው። የአፍሪካ እግር ኳስ የራሱን ካሌንደር ነው የሚያወጣው። የአውሮፓ ዋንጫ ከመጀመሩ በፊት የተጀመረ ውድድር ነው። ስለዚህ የአውሮፓ ክለቦችን ኢንትረስት የማክበር ግዴታ የለበትም። ግን ሁልጊዜ ያለ ኮንፍሊክት ነው። ሰሞኑን እንዲያውም የአፍሪካ ብሔራዊ ቡድን አሰልጣኞች፣ የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ ቶም ሴንት ፌት፣ በአፍሪካ ከፍተኛ ልምድ ያላቸው ክለድ ሎሯ አይነት አሰልጣኞች እስከ ዲሴምበር 15 ድረስ ክለቦች ተጫዋቾቻቸውን እንዲያቆዩ መፍቀዳቸው ብዙ መነጋገሪያ ፈጥሮ እነዚሁ አሁን የጠቀስኳቸው ባለሙያዎች መረር ያለ ትችት ሲያቀርቡ ነበር። ሰር አሌክስ ፈርጉሰንን ታስታውሱ እንደሆነ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ ብዙ አፍሪካውያን ተጫዋቾች አልነበሯቸውም። እንዲያውም በእነዚያ የማንቸስተር ዩናይትድ ምርጥ ዓመታት በሁለት ሺዎቹ መጀመሪያ ዘጠናዎቹ መጨረሻ አካባቢ ብዙ አፍሪካውያንን አናየምን። እንዲያውም ኩዊንተን ፎርቹን ነው ብዙ የሚመጣልኝ። ለደቡብ አፍሪካ ብሔራዊ ቡድን ይጫወት ነበር። የማንቸስተር ዩናይትድ አማካይም የግራ ፉልባክም ሆኖ ይጫወት ነበር። ግን ኩዊንተን ፎርቹን ጀማሪ አልነበረም ወይም የመጀመሪያ አሰላለፍ ውስጥ ሁልጊዜ የሚካፈል የሚሳተፍ ተጫዋች አልነበረም። መሀል ላይ ከሮይ ኪን፣ ፖል ስኮልስ፣ ኒኪ በት ዋን ሴባስቲያን ቬሮውን በተወሰኑ ሲዝኖች ከእነዚህ አይነት ተጫዋቾች ጋር መፎካከር ነበረበት። ይህን ፉክክር ብዙ የሚያሸንፍ ተጫዋች አልነበረም። በቀኝ መስመር፣ በግራ መስመር ተከላካይነትም እንደዚሁ ሌሎች አማራጮች ነበሯቸው። ሰር አሌክስ ፈርጉሰን በኋላ ፓትሪስ ኤቭራን አመጡ፣ ግን ለረጅም ጊዜ ሚካኤል ሲልቬስትረንም እዛ ቦታ ላይ እየጠቀሙ ነበር እና ወደ አፍሪካ ዋንጫ ለደቡብ አፍሪካ ለመጫወት በሚሄድበት ጊዜ ብዙ ጉድለት የሚያመጣ አልነበረም የስኳድ ተጫዋች የሮቴሽን ተጫዋች ብቻ ነው የነበረው በኋላ ኤሪክ ጄምባ ጄምባን አመጡ ኤሪክ ጄምባ ጄምባ ብዙ ተስፋ ተጥሎበት ለረጅም ጊዜ ከአርሰናል ማስፈረ የሚፈልጉት አንድ ተጫዋች ነበር ፓትሪክ ቪዬራን እሱን ማግኘት ከባድ ነው በርግጥ ስለዚህ ወደዚህኛው ተጫዋች ነበር ፊታቸውን ያዞሩት ግን እሱም ቢሆን የማንቸስተር ዩናይትድ ጀማሪ አልነበረም እንዲያውም ካልተሳኩ የዩናይትድ ሮይኪንን የመተካት ጥረቶች መካከል አንዱ ተደርጎ የሚቆጠር ነው። ከዚያ በስተቀር ግን ከሌሎቹ የእንግሊዝ ክለቦች ጋር ብታወዳድሩ ማንቸስተር ዩናይትድ በአፍሪካ ዋንጫ ሰሞን ብዙ የሚጎዳ አልነበረም። ለምሳሌ አርስናል በዚያ ጊዜ አራት አምስት አፍሪካውያን ተጫዋቾች ይጠቀም ነበር። ኖዋንኮ ካኑ፣ ሎረን ኢታሚ፣ ሜየር ኮሎቱሬ አይነት ተጫዋቾች ነበሩት። ቼልሲም ደግሞ በተለይ ከሮማን አብራሞቪች መምጣት በኋላ ግን፣ ከዚያም ቀደም ብሎ እንደ ሴልስቲን ባበያሮ አይነት ተጫዋቾች ነበሩት። ግን ጀረሚን ጂታፕ፣ ማይክል ኤሲየን፣ ዲዲየ ድሮግባ አይነት ትልልቅ ሱፐር ስታሮች ወደ አፍሪካ ዋንጫ የሄዱ ስለነበር ለአንድ ወር ገደማ የቼልሲ ምሰሶዎች የሆኑ ተጫዋቾችን የማጣት ፈተና ነበረበት። ይሄ ለሌሎች የእንግሊዝ ትልልቅ ክለቦች ፈታኝ ነበር። ሊቨርፑልም በአፍሪካውያን ተጫዋቾች የተጥለቀለቀ አልነበረም። ይሆናል ግን በታሪኩ አንዳንድ አፍሪካውያን ተጫዋቾች ነበሩት። የዛሬ ሀያ ሀያ አምስት ዓመት በነበረው ጊዜ ምሳሌ ከሁለት ሺ ሁለቱ የዓለም ዋንጫ በኋላ ከሴኔጋል ብሔራዊ ቡድን ጋር ግሩም የነበሩትን ሳሊፍ ዲያዮንና ኤልሃጂ ዲዮፍን አስፈርሞ ነበር። ሬጎበርት ሶንግ ተጫውቷል ለሊቨርፑል። ኦንሪ ካማራ አይነት ተጫዋቾችም ቲቲ ካማራ አይነት ተጫዋቾችም ነበሩት። ከዚህ አንጻር ማንቸስተር ዩናይትድ ለረጅም ጊዜ አፍሪካውያን ተጫዋቾችን በማስፈረም በአፍሪካ ዋንጫው ሰሞን ብዙ ጉዳት የደረሰበት አልነበረም። በአንዳች ምክንያት አሰልጣኝ አሌክስ ፈርጉሰን፣ ምናልባት አንደኛው ምክንያታቸው ይሄ ሊሆን ይችላል ብዙ አፍሪካውያን ተጫዋቾች አልነበሯቸውም። ይሄኛው የማንቸስተር ዩናይትድ ቡድን ግር በተለይ ከዚያ ዘመኑ የዩናይትድ ቡድን ጋር የምናነጻጽረው ከሆነ በርካታ ተጫዋቾችን ነው የሚያጣው። እንግዲህ የሚሳተፉባቸው ብሔራዊ ቡድኖች ኑሰር መዝራዊ ለሞሮኮ ብሔራዊ ቡድን ይጫወታል፣ አማድ ለኮትዲቯር እና እምበሞ ደግሞ ለካሜሩን ብሔራዊ ቡድን ይጫወታል። በዚያ ሰሞን እነዚህ ቡድኖች እንደሚኖራቸው የውጤት ጉዞ የሚወሰን ነው። እስከ ፍጻሜ ድረስ የሚሄዱ ከሆነ እስከ ግማሽ ፍጻሜ ድረስ የሚሄዱ ከሆነ የደረጃም ጨዋታ ስለሚኖረው በርካታ ጨዋታዎች ሊያመልጣቸው ይችላል። ከስድስት እስከ ስምንት ጨዋታ ሊሆን ይችላል። እንግዲህ ፕሪምየር ሊግ ጨዋታዎች አሉ እና የኤፍኤ ካፕም ውድድር የሶስተኛው ዙር ጨዋታ የሚጀምርበት ነው። አይንክ ማንቸስተር ዩናይትድ ከብራይተን ጋር ይጫወታል። ከስድስት እስከ ስምንት ጨዋታ ሊያመልጣቸው ይችላል። ለዚህ ነው አሰልጣኝ ሩበን አሞሪም በቅርብ ጊዜ በሰጠው አስተያየት በጣም ፈታኝ ይሆንብናል ያ ጊዜ የሚል አስተያየት የሰጠው እነዚህ ተጫዋቾች የቡድኑ ዋና ፈጣሪ ተጫዋቾች ናቸው። ዋና የጎል ስጋቶች ናቸው። በአንድ የሜዳው ስፍራ ላይ የሚጫወቱ ተጫዋቾች ናቸው። እንዲያውም በሌሎቹ የሜዳ ስፍራዎች ላይ የኮንሲስተንሲ ችግር አለ። እንደምታውቁት፣ ለምሳሌ ማቴዎስ ኩኛ ሙዲ ሲሆን፣ እንደዚህ አይነትም ተጫዋች ይመስላል። የሙድ ተጫዋች ይመስላል። በክህሎት የምንጠራጠረው አይመስለኝም ግን ብቅ ጥልቅ የሚል አይነት ተጫዋች ነው። በጨዋታዎች አስደናቂ ሞመንቶች ሊኖሩት የሚችል ተጫዋች ነው፣ ግን ደግሞ በኮንሲስተንሲ ደረጃ ከኳስ ውጭ ባለ ትጋት ሊሆን ይችላል፣ በጎል ለተጋጣሚ ቡድን ባለ የጎል ስጋትነት ሊሆን ይችላል፣ እንደዚህ አይነት ኮንሲስተንሲ ያለው ተጫዋች አይደለም። በሜሰን ማውንት ደህና የውድድር ዘመን እያሳለፈ ነው። እንዲሁም በዚህ የውድድር ዘመን ያስቆጠራቸው ጎሎች ባለፉት ሁለት ሲዝኖች በማንቸስተር ናይትድ ተጫዋችነት ካስቆጠራቸው ጎሎች በድምር በልጠዋል። አሁን ተከታታይ ጨዋታዎችም ላይ ጎል እያስቆጠረ ነው። ባለፈው ክሪስታል ፓላስ ላይ ደግሞ በዚህኛው ሳምንት ወልቭስ ላይ ጎሎች አስቆጥሯል። ላሰልጣ በጣም ወሳኝ ስትራቴጂዊ ተጫዋች መሆኑ ግልጽ ነው። ግን ደግሞ የጉዳት ታሪክ አለበት እና በተከታታይ በርካታ ጨዋታዎችን እንዲጫወት የሚደረግ ከሆነ በየሶስት ቀኑ ጨዋታዎች እንዲያደርግ ጫና የሚበዛበት ከሆነ ምን ያህል ያንን ጫና ይቋቋማል፣ ራሱን የቻለ አንድ ጥያቄ ነው። ስለዚህ እንዲህ አይነት ጥያቄዎች አሉ። በሌሎቹ የማጥቃት ተጫዋቾች ላይ ቅድም እንዳነሳሁት የቤንያሚን ሼሽኮ ጉዳይ ጊዜ የሚፈልግ ይመስላል። ለምሳሌ አንዳንዶቹ ደግሞ መልታዊ ፐርፐስ ተጫዋቾች ናቸው። ለምሳሌ አማድ ዲያሎ በኤሪክቴንሃግ በሩድቫኒስተሮይ እና ደግሞ አሁን ለአንድ ዓመት ገደማ በአሰልጣኝ ሩበን አሞሪም አሰልጣኝነት በተለያዩ ሚናዎች ሲጫወት የቆየ ተጫዋች ነው። ቨርሳታይል ነው ማለት ነው በተለይ በግራ ዊንግ ባክነት በቀኝ ዊንግ ባክነት ና በቀኝ አስር ቁጥርነት መጫወት የሚችል ተጫዋች ስለሆነ ከሁለት ቦታ የምታጡት አይነት ተጫዋች ነው። አንድ ጨዋታ ላይ አንድ ቦታ ነው የሚጀምረው በእርግጥ። ነገር ግን አንዳንዶቹ ተጫዋቾች ዩኒቨርሳሊስት በመሆናቸው የተነሳ የተለያዩ ቦታዎች በቦታ ላይ መጫወት የሚችሉ ተጫዋቾች በመሆናቸው የተነሳ ለአሰልጣኞች ብዙ ታክቲካዊ አማራጮች የሚሰጡ ተጫዋቾች ናቸው። ግን ቅድም በአንድ አጋጣሚ ላይ እንዳነሳሁት ለታክቲካል ፍሉዲቲም ለፖዚሽናል ፍሉዲቲም ይጠቅማሉ። ለምሳሌ ከብራያን ምቤሞ ጋር በአንድ መስመር ታጫውቱታላችሁ ማለት የተጋጣሚ ቡድን ማንን በተደጋጋሚ እንደሚጋፈጥ እርግጠኛ አይሆንም። ምክንያቱም ያንን ስፔስ አማድም ሊይዘው ይችላል። ያንን ስፔስ ብሪያንም ቤሞም ሊይዘው ይችላል። ይሄ ተጫዋች በጨዋታው ውስጥ የተለያዩ ዞኖችን ይዞ መጫወት የመቻሉ አንድ ውጤት ነው። ወደ ሴንትራል ቦታዎች መምጣት ይችላል። በጣም ጥሩ የአንድ ሁለት ተጫዋች ነው። ፓስ አድርጎ ወደ ስፔስ መሮጥ ይችላል። በተጋጣሚ ቡድን ተጫዋቾች ላይ በአንድ ለአንድ የባላጋራ ቡድን ተጫዋቾችን አልፎ በመሄድ ምናልባት የማንቸስተር ዩናይትድ ምርጡ ተጫዋች ሳይሆን አይቀርም። ከማቴዎስ ኩኛ ጋር ኩኛ ሜንን ማድረግ የሚችል ተጫዋች ነው። ፍጥነት አለው። ስፔስ ማጥቃት የሚችል ስፔስ ኤክስፕሎይቴሽኑ በጣም ጥሩ የሆነ ተጫዋች ነው። ስለዚህ ቀላል አይደለም፣ ይሄንን ተጫዋች ማጣት ግን ከቀኝ ዊንግ ባክነት ብቻ አይደለም የምታጡት፣ የቀኝ አስር ቁጥር ሆኖ መጫወት የሚችልም ተጫዋች ነው የምታጡት ማለት ነው። ስለዚህ ብዙ የሚያጎድል ይመስለኛል። ሶስቱም ተጫዋቾች ቨርሳታይል ተጫዋቾች ናቸው። ኑሰር ማዝራዊም ዊንግ ባክ ሆኖ መጫወት ይችላል። እኔ እንኳን የሚስማማው ቦታ እሱ አይመስለኝም። በተለይ ደግሞ የአፕ ኤንድ ዳውን ዊንግ ባክ ለሚፈልግ ልክ የአማድ አይነት የፊዚካል ኢነርጂ ያለው ተጫዋች አይደለም፣ ግን በጣም ስማርት ተጫዋች ነው። ለዛ ቦታ መጫወት የሚችል ተጫዋች ነው። አሰልጣኙ በዚሁ ሲስተም በመጫወት ላይ በጣም ጥብቅ አቋም ስላለው እንጂ የቀኝ መስመር ተከላካይ ሆኖ መጫወት የሚችል ነው። እንዲያውም አሰልጣኝ ቴንሀቅ የዩናይትድ አሰልጣኝ በነበሩበት ጊዜ አማካይ ሁሉ አድርገው አስጀምረውታል። በጣም ኢንተሊጀንት ተጫዋች ነው። እኔ ወጣ ገባነቱ ነው ይሄ ጉዳት የሚፈትነው ተጫዋች መሆኑ ነው እንጂ በጣም ግሩም ተጫዋች ነው። ሶስተኛ የመሀል ተከላካይ ወይም የቀኝ መሀል ተከላካይ የሚባለው ቅድም እንዳልኩት የራይት ሴንተር ባክ የሚባለው ቦታ ላይ መጫወት የሚችል ተጫዋች ነው። ስለዚህ የሚያጣው ጥሩ ጥሩ ተጫዋቾችን ብቻ ሳይሆን መልታይ ፐርፐዝ ተጫዋቾችን የተለያየ ቦታ ላይ መጫወት የሚችሉ ተጫዋቾችን ነው። አሁን የአፍሪካ ዋንጫው በሚመጣበት ጊዜ ለምሳሌ አንዳንድ ምንም ተጫዋቾችን ወደ አፍሪካ ማይልኩ ተጫዋቾች አሉ። ለምሳሌ አርስናል ምንም ተጫዋች ወደ አፍሪካ ዋንጫው አይልክም። ቼልሲ ምንም ተጫዋች ወደ አፍሪካ ዋንጫው አይልክም። ቅድም ያነሳሁት ታሪክ የዛሬ 1520 ዓመት ገደማ በነዚህ ሁለት ቡድኖች በኩል ብዙ አፍሪካውያን ተጫዋቾች ነበሩ። ስለዚህ በዛ ሰሞን ይጎዱ ነበር እና አሰልጣኞቹ የግድ ሌላ መፍትሄ የመፈለግ ነበረባቸው። አሁን ሌላ ዘመን ላይ ነው ያለነው። በላቲን አሜሪካና በአውሮፓ ተጫዋቾች የተሞሉ ቡድኖች ናቸው። ለምሳሌ አርስናልና ቼልሲ፣ ከምሳሌ ሊቨርፑል፣ አሁን ያለበት ሁኔታ መጥፎ ነው እንጂ ሙሐመድ ሳላህን የሚያክል ትልቅ ተጫዋች በአፍሪካ ዋንጫው ያጣል። ማንቸስተር ሲቲ እንደ ኦማር ማርሙሽ አይነት ተጫዋቾችን ወደ አፍሪካ ይልካል። ማርሙሽ በእርግጥ ጀማሪ ተጫዋች አይደለም፣ ግን ስቲል የማንቸስተር ሲቲ የስኳድ ተጫዋች የሚሆን ነው። በአጠቃላይ 458 ተጫዋቾች ናቸው በፕሪሚየር ሊግ የሚጫወቱት፣ 45ቱ አፍሪካውያን ናቸው እና እንደ ሰንደርላንድ ማንቸስተር ዩናይትድ ባይጎዳም፣ ነገር ግን በጣም ወሳኝ ተጫዋቾችን ላሰልጣኙ፣ በጣም አስፈላጊ የሆኑ በተለይ ደግሞ ለዚህ ሲስተም በጣም አስፈላጊ የሆኑ ተጫዋቾችን ያጣል። እንግዲህ አንድ ምናልባት እንደዚህ በሚሆንበት ጊዜ ከአካዳሚ ተጫዋቾች ምን ያህል አሰልጣኙ ይጠቀማል የሚለው የሚያጓጓ ይመስለኛል። ባለፈው ከዌስትሃም ጨዋታ በኋላ የነበረው ፕሬስ ኮንፈረንስ ከዌስትሃም ጨዋታ በኋላና ከወልቭስ ጨዋታ በፊት አንድ ኢምባርጎ የሚሉት እነሱ አንድ ፕሬስ ኮንፈረንስ ነው፣ ግን ለሁለት ይከፍሉታል። የመጀመሪያው የፕሬስ ኮንፈረንሱ ምዕራፍ ድህረ ዌስትሃም ጨዋታ ፕሬስ ኮንፈረንስ ይባላል። እዛው ተመሳሳይ ቦታ ላይ ነው፣ ግን ቆይቶ እንደ ወልቭስ ጨዋታ ቅድመ ጨዋታ ፕሬስ ኮንፈረንስ ተደርጎ ይቆጠራል። እና በተለይ በሁለተኛው ከወልቭስ ጨዋታ በፊት ሰርች ስታደርጉ እንደዛ ልታገኙ ትችላላችሁ። ከጋዜጠኞች ጋር ኃይለኛ ክርክር ውስጥ ነበር፣ የአካዳሚ ተጫዋቾችን አታምንም በሚል ያው ክርክሩ የተነሳው በኮቢ ሜኑ ጉዳይ ላይ ነው። አሰልጣኙ ኮቢ ሜኑ ላይ በሚይዘው አቋም ብዙ መነጋገሪያ ነው እንደምታውቁት ነገር ግን ማን ነው እስቲ ማሰለፍ የነበረብኝ? ምን ማለት ነው የአካዳሚ ተጫዋችን አታምንም ማለት? ለምንድ አይነት አስተያየት ሰጠ ብሎ ከአንደኛው ጋዜጠኛ ጋር ይፋጠጣል እና ሻሌሲ የሚል አስተያየት ሰጥቷል። እና አስራ ስምንት አመቱ ነው ይሄ ልጅ እና ሌሎች ኢንተርናሽናል ተጫዋቾች አሉ። ከሱ የበለጠ ልምድ ያላቸው ተጫዋቾች እነሱ ነው የበለጠ መጠቀም ያለብኝ፣ ከእነሱ በላይ ቀድሞ መሰለፍ አለበት ማለትህ ነው እያለ ሲነጋገር እንሰማለን። ግን አሁን የግዴታ ሶስት ተጫዋቾች በተለያየ ቦታ መጫወት የሚችሉ ሶስት ተጫዋቾች በተለይ ካሌንደሩ ቢዚ በሚሆንበት የበዓል ሰሞን ጨዋታዎች በሚበዙበት ጊዜ ስለሆነ እነዚህን ተጫዋቾች የሚያጣው ምናልባት ወደ አካዳሚው ማየት ሳያስፈልገው አይቀርም ከዚህ ተጫዋች ባሻገር ነዋሃጃ የሚባል ጂም ቱዋቴስ የሚባል ጎድሉክ ኩኮንጊ ጄጄ ጋብሪኤል ደግሞ የምናውቃቸው እንደ ቺዶ ኦቢ አሁን ሰሞኑን መሰለፍ ጀምሯል እንደ ኤይደን ሄቨን አይነት ተጫዋቾች ብዙ የመሰለፍ እድል ሊያገኙ ይችላሉ ባለፈው ክረምት ያመጡት ዲዮጎ ሌዮን የሚባለው ተጫዋችም እንደዚሁ በዊንግ ባክነት መጫወት የሚችል ተጫዋች ነው የዳረን ፍሌቸር ልጅ ታይለር ፍሌቸርም እነዚሁም ተጫዋቾች አሉ። እንግዲህ ብዙ ባይሰለፉ እንኳን ግን በተጠባባቂ ወንበር ላይ ሲቀመጡ ማየታችን አይቀርም። አሁን የማንቸስተር ዩናይትድ ስብስብ ሰሞኑን ባሉ ጉዳቶች በሃሪ መጓየር፣ በማታያስ ደሊት፣ በቤንያሚን ሼሽኮ አለመኖር ምክንያት በተጠባባቂ ወንበሩ ላይ በተለይ የማጥቃት አማራጮቹ ሳስተው እናያለን። ግን ደግሞ እነዚህን ተጫዋቾች ለረጅም ጊዜ ማጣት ስጋት አለ። ምክንያቱም ለአፍሪካ እግር ኳስ ፓወር ሀውስ ነው የሚጫወቱት። ሞሮኮ አዘጋጅ ነች ብዙ ርቀት እንድትሄድ ይጠበቃል ካሜሮን የአለም ዋንጫ አልፏታል በዲያር ኮንጎ አንድ ለዜሮ ከተሸነፈች በኋላ ስለዚህ አፍሪካ ዋንጫውን እንደው ያንን ቁስል ለማጥገጊያነት መጠቀም ትፈልግ ይሆናል። ኮት ደቮር የወቅቱ የአፍሪካ ሻምፒዮን ነው እና ትልልቅ ብሔራዊ ቡድኖች ውስጥ የሚጫወቱ ተጫዋቾች ናቸው። ስለዚህ በውድድሩ ብዙ ርቀት ቢሄዱ፣ በትንሹ ሩብ ፍጻሜ ድረስ ቢሄዱ የተወሰኑ ጨዋታዎች ያመልጧቸዋል ማለት ነው። ስለዚህ ማንቸስተር ዩናይትድ ከድሮ ታሪኩ አንጻር ካየ ነው ያልተለመደ አይነት የአፍሪካ ተጫዋቾች ፕሬዘንስ ያለበት ነው። በእርግጥ አንዳንዶቹ ተጫዋቾች በሚቀጥለው የዓለም ዋንጫ አይጫወቱም። ስለዚህ እሱ አንድ ነገር ነው። ለምሳሌ ካሜሮን በአፍሪካ ዋንጫው ለመጫወቷ ለሚቀጥለው ሲዝን ብራያንን ቤሞ በአሜሪካ ኃይለኛ ሀሩር በሙቀትና በወበቅ ሳይዳከም የዓለም የክለቦች ዋንጫ ላይ እንዳየ ነው። ከባድ ሙቀት እንደነበር እናስታውሳለን። ስለዚህ ለሚቀጥለው ሲዝን ፍረሽ ሆኖ የሚመጣበት እድል አለ። ግን የአፍሪካ ዋንጫ ካሌንደር ሁልጊዜ አከራካሪ ነው ነው ታስታውሱ እንደሆነ በቅርብ ጊዜ እኮ በእኛ ክረምት የአፍሪካ ዋንጫውን ለማረግ ስምምነት ተደርጎ ነበር። ነገር ግን በዚያ ጊዜ ትልቁ ችግር የነበረው በብዙዎቹ የአፍሪካ ሀገራት የአየር ንብረቱ ዝናባማ የሚሆንበት ወቅት ስለሚሆን ለአፍሪካ ብሔራዊ ቡድኖች አስቸጋሪ ነበር። አሁን እንደገና ወደ ድሮ አካሄድ ተመልሰዋል። በውድድር ዘመኑ መሀል በኛ የአየር ንብረቱ ጥሩ ሞቃትና ፀሐያማ በሚሆንበት ጊዜ ነው የአፍሪካ ዋንጫ የሚደረገው። ግን የሆነ ጊዜ የአውሮፓ ክለቦች ኢንፍሉዌንስ እንደዚህ አይነት ለውጥ እንዲደረግ ጭምር አስገድዶ ነበር የዓለም ዋንጫ በሚደረግበትም ዓመት እንዳይደረግ በማለት በፊት ለምሳሌ በሁለት ሺ በሁለት ሺ ሁለት በሁለት ሺ አራት በሁለት ሺ ስድስት በኢቨን ነምበር በሙሉ ቁጥሮች ነበር የአፍሪካ ዋንጫ ይደረግ የነበረው። ይሄ ደግሞ የዓለም ዋንጫ የሚደረግበት አመት ስለሆነ ለአንድ በዓለም ዋንጫውም በአፍሪካ ዋንጫም ለሚሳተፍ ብሔራዊ ቡድን የሚጫወት ተጫዋች በሁለት ትልልቅ ቶርናመንቶች እንዲጫወት ይገደዳል እና በዚህ ምክንያት እሱም ትንሽ ሽግሽግ አስፈልጎት ነበር በኋላ ግን አሁን በእርግጥ በኢቭን ነንበር ነው የሚደረገው ከ2013 ጀምሮ ይመስለኛል 13 17 19 21 23 እያለ አሁን 25 ላይ ደርሰናል። ግን ይሄ ሁሉ ኮምፕሮማይዝ በአውሮፓ ክለቦች ግፊት የነበረ ነው ትልልቅ ተጫዋቾችን የሚያሳጣቸው ስለነበር በአመቱ አጋማሽ መደረጉ። ግን በእኛ የዘመን አቆጣጠር ማለት ነው በእነሱ በዚህኛው በ2025 መጨረሻና በ2026 መግቢያ ላይ የሚደረግ ነው ግን ብዙ ክርክር